ቅዱስ አሐዱ አምላክ መስራ ወሰቡ ለሚያዝያ በዛቲ እለት ኮነ ሰማይ ተከፈ ክቡር ፊቅጦር አንድ አምላክ በሆነ ባቦ ወልድ በመንፈስ ቅዱስም ሚያዝያ ሃያ ሰባት ቀን የከበረ ቅዱስ ፊቅጦር በሰማዕትነት አረፈ። ስም ህርማኖስ ነው እርሱም ለዲዮቅልጥያኖስ የአማካሪዎቹና የሰራዊቱ አለቃ ነው ስለ አምልኮ ጣዖት ስራ ምክሩና ንግግሩ ሁሉ ከእርሱ ጋር ነበር የእናቱ ስም ማርታ ይባላል በክርስትናዋ የጸናች ብፅዕት ናት ቅዱስ ፊቅጦርን ባደገ ጊዜ አባቱ ወደ ንጉሥ አቀረበው ንጉሱም በመንግስቱ ውስጥ ሶስተኛ ማዕረግ አድርጎ ሾመው በዚያን ጊዜ ዕድሜው ሀያ ዓመት ነበረ እርሱም የዚህን ዓለም ክብር ናቀ ስጋ አይበላም ወይን አይጠጣም ዘወትርም ይጾማል ጸሎትንም ባለማቋረጥ በቀንና በሌሊት ይጸልያል በክብር ባለቤት ክርስቶስ ስም የታሰሩትን ይጎበኛቸዋል፣ ለዶዎችና ለምስኪኖችም ይመጸውታል። የቅዱሳን ቆዝሞስና ድሚያኖስ እናት ቅድስት የወዳዳን በገደሏት ጊዜ ንጉሱን ስለመፍራት ሊቀብራት ማንም አልደፈረም። ይህ ቅዱስ ፊቅጦርም መጥቶ ሥጋዋን ወሰደ፣ ከንጉሥ ስለሚመጣው ቅጣት ሳይፈራ ቀበራት። ጣዖት ስለማምለኩ አባቱን ዘወትር የሚገስጸው እና ብዙ ጊዜም የሚመክረው ሆነ። አባቱም ወደ ንጉሥ ከሰሰው እንጂ አልሰማውም። ተከሶም ወደ ንጉሥ ባቀረቡት ጊዜ አማልክት ያልሆኑ ርኩሳን ጣዖታትን ለሚያመልክ ሰነፍ ዝንጉልቤለች ለሆነ ንጉሥ አላገለግልም፣ ከዛሬ ጀምሮ ለሕያው ንጉሥ ክርስቶስ ትገዛለሁ። የሰጠኸኝንም ገንዘብ ህንሳ፣ ብሎ ከፊቱ ትጥቁም ፈትቶ ጣለለት። አባቱ ሄርማኖስም ወደ እስክንድሪያ እንዲልከውና በሄርሜኔዎስ መኮንን ዘንድ በዚያ ፊቅጦር እንዲቀጣ ንጉሱን መከረው። በዚያን ጊዜም ከአደባባይ ያወጡት፣ እናቱን በብዙ ልቅሶ ልትሸኘው መጣች። እርሱም ሲመግባቸው ስለነበሩ የታሰሩ ምእመናን፣ ስለደዎችና መስኪኖች፣ ስለሙት ልጆችና ስለባልቴቶች የሚሽቱን በመስጠት እንድትጎበኛቸው አዘዛት። ከዚያም አፉን ለጉመው ወሰዱት። በእስክንድሪ ሀገር ወደ መኮንኑ ሄርሜኒዮስ ዘንድ በደረሰ ጊዜ ታላቅ ስቃይን አሰቃዩት። የእግዚአብሔር መልአክ ወደ ሰማያት አውጥቶ ስለ ክብራቸው ለመናገር የሚያስጨንቁ የብርሃን ማደሪያዎችን አሳይቶ ወደ መኖሪያው መለሰው። መኮንኑም በእሳት ባፈሉት በዝፍት በዲን ደግሞ አስተቃየው። በከዚያም በብረት አልጋ ላይ አስተኝተው ከበታቹ እሳትን አነደዱ። ደግሞ ከውሽባ መንደጃ ውስጥ ጨመሩት በየአይነቱ በሆነ ስቃይ ማሰቃዩት። የክብር ባለቤት ጌታችን የሚያጸናውና ከስቃዩ ያስታግሰው መልአኩንም ልኮ ከቁስሉ ይፈውሰው ነበር። ከዚህም በኋላ ወደ እንዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት፣ ምላሱን ቆረጡ፣ በእሳት ያጋሏቸውን ችንካሮች በጎኖች ውስጥ ጨመሩ። እግዚአብሔር ግን ጽንቶ አስታግሶ ያለ ጉዳት በደና ያስነሳዋል። ከዚህም በኋላ በዚያ በራብ እንዲሞት ከዱር ባለ ግንብ ውስጥ አሰሩት እርሱ ግን መጥረብ የሚያውቅ ስለሆነ ላይዳዎችን በመጥረብና በመሸጥ በየጥቂቱ እየተመገበ የቀረው ለዶች እየሰጠ ኖረ። አንድ መኮንንም መጥቶ በዚህ ግንብ አቅራቢያ አደረ። ስለ ቅዱስ ፊቅጦርም እርሱ የንጉሥ የሰራዊት አለቃ የሆነ የህርማኖስ ልጅ እንደሆነ ነገሩት። መኮንኑም ወደርሶ አቅርቦ ብዙ ሸነገለው። ባልሰማውም ጊዜ ያሰቃዩት ዘንድ አዘዘ። ጅማቶቹን መዘዙ፣ አፉን መቱት፣ ቁልቁል ሰቅለው በእጆቹ ላይ ከባድ ደንጊያን ጠለጠሉ። ከዚያም ከሚነድ እሳት ውስጥ ጨመሩት። ሙጫ፣ ደሮ፣ ማርና ዘይትን አፍልተው በላዩ ደፉበት፣ በማበራያ ማበራዩት። አፉንም በአሞትና በእሬታ መረሩት። አይኖቹንም አወለቁት። ደግሞ ዘግዝቀው ሰቀሉት። የክብር ባለቤት ጌታችን ኢየሱስ ክርስቶስም ተገልጾለት አጸናው፣ አረጋጋው ስሮቹንና ሕዋሳቶቹን በየቦታቸው መለሰለትና ዳ ነው አንዲት 15 ዓመት የሆናት ብላ ቴና ነበረች። ቅዱስ ፊት ፊቅጦርን ሲያሰቃዩት በቤቷ መስኮት ታየው ነበር። መላእክትንም በእጆቻቸው አክሊሎችን ይዘው እነርሱም በቅዱስ ፊቅጦር ራስ ላይ ሲያኖሯቸው አይታ እንዴት እንዳየች ላይ ዛብ ነገረቻቸው። እጅግም አደነቁ። ከርሳቸውም ብዙዎች በክብር ባለቤት በጌታችን ኢየሱስ ክርስቶስ ተቀምኖ በሰማዕትነት አረፈ። ያችን ብላቴና በጌታችን አመነች። መኮንኑም ራሷን በሰይፍ እንዲቆርጧ አዘዘ። የሕይወት አክሊልንም ተቀበለች። ሁለተኛም ያመኗት ሁሉ ራሳቸውን እንዲቆርጧቸው አዘዘ። የሕይወትንም አክሊል ተቀበሉ። ከዚህም በኋላ የከበረች የቅዱስ ፊቅጦርን ራስ ይቆርጡ ዘንድ አዘዘ። ተጋድሎውን ፈጽሞ የሕይወትና የድል አክሊልን ተቀበለ። ምእመናን ሰዎችም ሥጋውን ወስደው በከበሩ ልብሶች በድር በፍታ ገነዙት። እናቱ ማረታም ከአንጾኪያ እስክትመጣ በንጹህ ቦታ አኖሩት። በመጣችም ጊዜ ከዚያ ወሰደችው። ውብ ቤተ ክርስቲያንም ሰርታ ሥጋውን በውስጡ አኖረች። ከእርሷም ታላላቅ ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።